አክቲቪስትና ጋዜጠኛ ደስዬ አሸናፊ ባለቤቱ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት በጣም መልከ መልካምና ውብቷ በወሊድ ምክንያት ሕይወቷ አልፏል። በዚህም ደስዬ አሸናፊ በማህበራዊ ሚዲያ ላይ ከፍተኛ መርር ሐዘን ውስጥ ሆኖ እምባውን መቆጣጠር እስኪያግተው ድረስ ከፍተኛ ሐዘን ውስጥ እንዳለ ጭምርም ነው ሁኔታዎቹ የሚያስረዱት በባለቤቱ እልፈት የተሰማውን በህጋዊ ማህበራዊ ሚዲያ ላይ እንዳጋራ ጀምረም የወጡት መረጃዎች ያሳያሉ። ባለቤቱም በጣም እንደሚወዳትና እንደሚያፈቅራት ጀምረም በጣም ትሁትና ጭምት ጸባይ ያላት ለዛም ለቲዳር እንዳጫት ጀምረም የወጡት መረጃዎችን በማስመልከት በጣም በማላቸው የነበረው ፍቅር ራሱ አስገራሚ እንደነበረ ጀምረም ነው። የልጅ አባት ሊሆን ስደርስ በጣም በሚያሳዝን ሁኔታ ህይወቷ በጣም በሚያሳዝን ሁኔታ ህይወቷ አልፏል። እዛም የተነሳም ነው እሱም በከፍተኛ ምርር ሀዘን ውስጥ ሆኖ ያስተላለፈው መልእክት። ስለ ባለቤቱ እጅግ ከባድ ሀዘን ውስጥ እንዳለ ጨምረም ነው ሁኔታዎች የሚያሳዩት። ፈጣሪ ለመላው ቤተሰቦቿና ለእሱም መጽናናቱን እንሰጠ እንመኛለን። ከሚዲያችን ሚኪነኝ ከሚኪታ ቡርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።